ሴትየው ትልቅ ሰው ጋር ነው ኑሮ ያለው። እኔ ብታውን ይዤ የምንከራፈፈውን ብታይ፣ ሰባ ዓመቱ ነው፣ ሰባ ዓመቱ ነው። ሞተሽ አብደሻል እንዴ! የእንድር የሚለው ባለቤት ነው። ዝም ብዬ መሰለሽ እንዲ ሄሊኮፕተር ባለቤት ሆናለሁ የምልሽ። መቼ ነው ወደ ልደቱ ነው የሚያከብራል። ልደቱ ላይ አመጣልሻለሁ። ሰባ ዓመቱ መዳን ይዤው ነው የምመጣው ከዚህ በኋላ። አሁን ተያይዘን የሆነ ሀገር እንሄዳለን። ከዛ ሲመጣ እንዲ እንዲያረኩነ ይዤልሽ የምመጣው ምን አባቱ ይሄ ኮረቴ በሙሉ ከርፋፋ ምን ያደርግልኛል? ምን ሆነሽ ነው ፉንፉን የምት ይኸው አየህ ነው እኮ የሰላሳ ስምንት ዓመት አስገብ- ሰላሳ ስምንት ዓመት ሽማግሌ አስገብተን አፍሽ ይገማል ብሎ ወጣ። እንድር የሚለው ደግሞ ይኸው አንቺ ህይወትሽን በስነ ስርዓቱ ተስተካክለሽ ቁጫሽ ፉንፉን ይሄ ማለትሽን ከተውሽ ይህ በየቦታው እየተንጠለጠሽ የማትሄጂ ከሆነ ንብረቴንና ሀብቴ የምትወርሽ አንቺ ነሽ ብሎኛል። እግዚአብሔር ምስክሬን ነው ነፍሴ እኔ አንቺ ሴትዮ ተይኝ። እስኪ እሱን ወርሼ ጂጂ መኪና የለትም። እስቲ እኔ መኪና በዘጠኝ ዓመቴ ነው የነዳሁት። ይገርምሻል እንደሚሄድ አባቴ ነው እዚያም፣ አይሱዚ ነው የነዳሁት። አይሱዚ በዘጠኝ ዓመቴ ነው ጎማ መቀየር የጀመሩት፣ እንዲህ ሳሽከረክር ነው ከዛ ላይ ወጥቼ፣ መቼስ ሄሊኮፕተር ለመንዳድ ትንሽ እውቀት ያስፈልገዋል ስላሉኝ ነው እንጂ ላይሰንሱን በሙሉ ሰላሳ ሺህ ሄሮ ነው ገባሽ ግን ማቴማቲክሱ ከበደኝ ገና ሳየው እዛ ላይ እዛ ላይ እንደዚህ ሳየው ግራ ገብታ ለ ዴል ጌኒና ቴንኪ ግራ ገባኝ ግራ ገባኝ ይሄ ነገር አቅም ሳይሆን ጭንቅላት ይፈልጋል ለማንኛውም እኔ ባለቤት ልሁን እንጂ ምን አገባኝ እኮ ብዬ ነው አሳይሻል ሰብአ አመት ወይዘሮ ዲቦራ ወይዘሮ ዲበራ ዲቦራ ዝም ብለሽ እኔ ምነው በዚህ እድሜ እኮ ልብ አይሰጥ እኔኮ በዚህ በዛ ድሜ እኮ ሰርቼ አልፍልኛል ለልጆቼ ክፉ ስል ይኸው አረገን። በአርባ አምስት ዓመቴ ሰው ያደለው በአርባ አምስት ዓመቱ ሄሊኮፍተር ሳይሆን የስንት ጀት ባለቤት ይሆን ነበር። እንደ እግዚአብሔር ጥሎ አልጣለኝም እንጂ ደህና ሰው ላይ ጣለ። ደና ሰው ላይ ጣለ። አሁን አንቺ እዚህ ቁጭ ብለሽ ታበታ አከሌ ይቺ እንጉልፋቶ ወይዘሮ ልእልት የምትባል አንቺን አባራ፣ ይኸው እዚህ ቁጭ ብላ እየለመነች ነው። ምን አቃጠለሽ? ይህንን የመሰለ ብር ካለው ግባለት፣ ምን ይባላል? ግባለት። ሳቅሽ እንደዚህ ያደረገ ምንነው እንደ እግዚአብሔር ልቦና ይስጥሽ እንጂ ዲቦራዬ እንዴት እንደሚወድሽ ነው የሚያሳየው ነገሩ። ይ ዲያቦ ማነው ስሙን ናት ስሙን ጻፉት እስኪ ዘ ኔም ምን ነበር ያለው? ስሙ ማነው? ነው ሊ ቆንጆ ዲያቦ ዲያቦ አሳዘነኝ። እኔ እኮ ከለር ምናምን እኮ አይደለም ልብ ነው የማየው። ልብ ይሻልሻል ቆንጆ ከአንገት ላይ ማ ቆንጆን አቅፈን ተኝተን በመጨረሻ አፋችሁ ይገማል አለ። አሁን አፉን አጽንተን፣ እግዚአብሔር ደግሞ የሰማይ አምላክ ደግሞ የሚገመው ለዘላለም አሸከፈው። ኔ ጋለምጭ ኔ ኔ ኔ አንቺ መካሬ የሌለሽ ወይ ዋይታ ዝም በይ። ሁሉም አንቺ ሞኝ፣ ሁሉም ባሉ ላይ ተኝቶ ቁጭ ሆነ። ባሉ ባለን አሳይ ምት የሚያሳይ የለም ሁሉም ሽማግሌ ነው ያቀፈው። ሽማግሌ ይዘው ነው የሚሮጡት። እኔ እነግርሻለሁ ለዚህ የሚያረሻ ሽማግሌ ነው ይዘው የሚሮጡት። ሞኝ ጅል ያሹ

ያ የማንንም አንጉልፋቱ ይዘሽ ወደዚህ ወደዚ አንጉልፋቱ። ማን ነበረ የምትለው እናንቴ፣ ማን ነበር አንጉልፋቱ ምትለው? የማንንም ጉፋዬ። ስሚ፣ ሰው እዚህ ጋር ሚንቅር የሚንቅር ሚንቅር ሲል ባግራውንዱ ሌላ ነው። ከየት አመጣው ብሩን? ብት ወይ ሰርቆና ወይ ሽማግሌ ያስቀምጦ ነው። የኔ እናት፣ ከዛ ሀገር የሚያወጣሽ ከሆነ ውጪ ዮድሽ። ስቴፕ ባይ ስቴፕ እንትን አድርጎ በቃ፣ ከተስማመሽ ተስማመሽ፣ ካልተስማማሽ አልተስማማሽም። ማን አባቱ ያየዋል? ሞኛ አትሁኝ። ልንገርሽ፣ እያንዳንዷ ሴት ዛሬ ጄኔፈርን የምትያት ባክግራውንዷ ምን እንደሆነ፣ እያንዳንዱ ሞዴል የምታየው ዛሬ የምታያቸው ሞዴሎች በሙሉ ባክግራውንዳቸው ሽማግሌ ነው። ከነሱ እድሜ የበለጠ ነው። የኔናት ናት ሞኛ ትሁኝ። ከራሽ ከኩያሽ ስትጠጊ ብዙ ጣጣሉ። ያው አይ እንግሊዘኛ ሶፍዬ እርጅኝች። ስሚ አንቺ ትልቅ ሴት ነሽ። ከአንቺ ያነሰቸው ሽማግሌ ነው የምታሳድደው። ዛሬ እንኳን አንቺ አደልሽን፣ ከዚህ ሀገር የመጣ ነው። ጀርመን ጀርመን፣ ህጻናቶች ሽማግሌ ወይስ ወጣት ወታያቸው ምንድን ነው? ዚስ ምንድን ነበር የሚሉት እናቴ፣ በእንግሊዝኛ እኛ ጋ መኒስ ርሽትሽ እሽትምት የሚያደርገው ገንዘቡ እሽትምት፣ ዳስ ጌልት ይላሉ። ምንድን ነው ምንድን ነው? በእንግሊዝኛ ምን ነበር የሚባለው?

ዛትስ ዋይ ዩ ሚ ኮምፎርት። ዳምር ዝም በይ እና እንትን አንቺ ሴትዮ መካሬ የለሽም እና እርጋት ሊቦራ ሰው ጥሩ ሰው ነው። እንኳን ደስ አላችሁ። አን ለም ተፈተላላችሁ፣ ሀቅ ይወጣል። ስለዚህ እኔ የምላችሁ ምንድን ነው ጋይስ? እኔ የምልሽ ምንድን ነው ዲቦዬ? ዲቦዬ በእልህ ደግሞ ጥሩ አይደለም እልህ ደግሞ ጥሩ አይደለም። ምንም ቢሆን እናት መብት ያለበት ሀገር ላይ ነው ያለው። ቀስ ብለሽ ዲቦ ይትልሽ እህትሽ ልምከርሽ። ዛሬ ጂጂዬ እንደዚህ አስራ ስምንት ሰው ያመጣችሁ ሽማግሌ አግብታ ነው ሽማግሌ አግብታ ስትል የራሳቸውን ልጆች ማሳደግ አቅቷቸው ኢትዮጵያ ይልካሉ። እኔ ከኢትዮጵያ አስራ ስምንት ሰው ያመጣሉ ሽማግሌ አግብቼ እና እና ፕራውድኝ አዳሜ ዛሬ ፓስፖርቷን ፓሷን ስታስተካክል እኔ ሽማግሌን ብያግብቼ ያ ብያግብቼ ቁጭ ብዬ ነው የምበለው እንደዚህ እንዴ ይ ጉድ አዳሜ፣ ይህን ሰኗን እንዲህ እየጠረገች እንዲህ እያለች ተከብሬ አንድ ቀን እንትንሽ ልጆቼን እንዲተሸክሙ በኢትዮጵያ ሪፖርት ሰቡ ልጁን እኔ አንቺ እህት እንዲተሸክሙ ሀገራችን ገብቶ ሸራተን አስተኝቶ ያ ፏ ብዬ እናቴ ጋ ሄዶ ምንድን ነው የምትፈልጊው? እግር ስሞ ስሚ እናቴ፣ ሂጅበት ሂጅበት ሂጅበት። እናቴ ሂጅበት፣ የሚወድሻ አገኝተሽ ይህንንማ ወስደሽ ሀዋሳ ላይ ለእናቴ መኪና ልግዛ። እዚህ ጋራ ለእናቴ መኪና ልግዛ ብ ሰው ልብ የሚገዛው እዚህ ጋራ ምን ልግዛ ዲቦዬ የሚለው ምን አስቸገረች እዚህ ጋራ በታብታ ፍቅር እኮ ነው እንደሚያንከራትተው እንጂ የት ያቆኛል ብሎ እኮ መሄድ እኮ ይችላል። ሀበሻው ቻ ትስደቡኝ ሀበሻ በአስ አርቆኝ ነው። አንተ ደግሞ ዝም ብለ በ ወዳህ ላይ ገብቶላል። እኔ የምለው የሆነ ብላው ነገር አውጋ እኛ እኛ እኛ የሀበሻ ሴቶች በርበሬ የኛ ብላው ወገን የሆን የመረቆ በርበሬ ሚጥሚጣ ነው ንገረው እንጂ ላኩት ወደ ኔጋ እስካስተርጓሚ የምን ብላው አይስ ነው ብላው አይስ ምና ብላው አይስ አይደለም የመረቆ በርበሬ ሚጥሚጣ ገባ ሽሯችን ጥቅና አድርገን ይበላሉ። ጥቅጥቅና እሷ ሽታ የለም እኔ ለጥብቅ ምቃርጋዘችን አደለም እንዴ ንገሩት። እኛ ዝም ብለን አደለም፣ ግን ምግባችን ጤናማ ስለሆነ እንደዛ ነው። መድኃኒት ግዙልኝ በጌታ ቋይኛ እናምጣ፣ ከዛ እንገዛለን። አንድ ድሀ ሀብታሙ ስንላት እየጎተቱ እየጎተቱ እያጣሏት እየጎተቱ። እንደው ግን አንቺ ሞኝ ነሽ፣ እንደው ጅል ነሽ ይውልሽዛ አይቆጭሽ የሚቆጭሽ ቀና ከሀገርሽ የወጣሽው ቢቦዬ ሰው ቤት ለመቀጠል ሰው ቤት እንዲያልፍልን አንድ መቶ ዶላር እንድናገኝ ነው። አደግላ አንድ ነገር ንገርሽ ቢስማርት የኔ ቆንጆ አየሽ፣ ያቺ ቤት ያላት ፎቅ ያላት መኪና ያላት በዛ በተንቀሳቀሰ እንግሊዘኛዋ አይተሻታል። ፊንገርሹ እንዴት እንዴት እንዳለች አይው፣ በአንድ አበባ ስንቱ ሴት እስቲ ዝምነሽ። ሴቱ ሁላ ሶስት አሁን እዚህ ጋር ጉድ ለመስማት ይመስልሻል? ይሄኔ ስንት ሴት በውስጥ በኩል ዳይቦ ዩ አር ሶ ኩል ዩ አር ዞ ጉድ ጋይስ ያ ዩ ኖ ሃይ ዘ ሃቭ ኤ ሎት ኦፍ ገርልስ ፍሮም ኢትዮጵያ ፎርጌት ዚስ ውመን ይሉታል። ያ ፈርታዎች ነው እንጂ በፊት ለፊት ስንት የተረባረበበት እንደነበረ ታውቂያለሽ። ኧረ

አሰጠሽው፣ አሁንም አሰጠሽው። እንደ ጌሾ እኮ ነው፣ እንደ ጠጅ ጌሾ፣ እንደ ጠላ እንኳን አደለም። ለሶስት ወር አስ እንደዚህ አርገሽ አሰጣሽው። እኔ አንቺ የምን ታፕ ታፕ፣ የምን ዩቱብ ቁጭ አስጠልቶች ነው። ዶላሩን ማየት ነው። ዶላሩን፣ እሱን እሱን ስታስቢ፣ ዶላሩ ማሰብ ነው። አረብ ነው። አረብ አይደለም አረብ አፍጋኒስታዊ ነው፣ ግን ውጭ ሀገር የኖረ ነው የተማረም ነገር ነው። ግን ሰፋ ጠይቅ፣ ሰፋ ጠይቅ። ከሀብታም ጋር ከምንጣላ ከመቶ ኢትዮጵያ ሀብታም ጋር ብጣላ ይሻለኛል። ከነጭ ጋር ከምንጣላ ይመጣል። እዛ አለ ጠበቃ፣ በኤምባሲ በምናም በምናም ያደርግና ችግር ይፈጥራል። ይቺ አፋችን ማስፈራራት አትሆል እሷ፣ አትሆል እሷ። የምትሆነው ለኛ ነው ብታገር ነው እና አንቺም ነፍስሽን፣ ምን አደረኩኝ? የኔ ጌታ ምን አጠፋው ምን አጠው? እህታችንን እስቲ እንደታላቅ ልምከራት። ነገው ብትወድቅ አንድ ነገር ብትሆን የኔ ወንድም የሚደርስ ላት ዳይቦ ነው። አልሰማ ምን እንዳለ ምን እንዳለ አልሰማ። ፋሚዬ እኔ እኮ ላይፍ የገባኝ እኮ ልክ ሰላሳ ሁለት ስሞላ እኮ ነው። ሰላሳ ነው ሰላሳ አመት ስሞላ ገባኝ። ከሀያ ሶስት ጀምሮ እኮ እዚህ ሀገር ውስጥ እኮ

ቶሎ ቶሎ ትሰሪያለሽ። ከዛ በኋላ በጨርሰ ውላችንን ኮንትራታችንን ጨርሰናል። ከዛ በኋላ በቃ ልክ ከ ከተስማማሽ ተስማሚያለሽ፣ ካልተስማማሽ ትለያያለሽ። ይኸው ሳቅሽ ሁለት ዓመት ነው ከዚህ ሰውዬ ጋር ያ ሳያውቅ እንግዲህ ሳይጨብጥ ሳይዳስስ ምን ሳይል እንዲህ ካደረገ አንቺን አንቺን የማይይዙ ወይ ጎጃም ያለው ጸበል የት ነው ሞጣ ያለበት የሞጣ ሀገር ሄደን ጸበል እንወስድሻለን ጸበል ለም እንወስድ አንቺንማ እንደዚህ አድርገን ይዘን ወደ ጸበል አስራ ስድስት አይደለም አንቺን ናያችን ቤት አዩን ይዘን ጠቅለን አድርገን ወደ ጸበል አስራ ስድስት ሰዓት አንድ ሀያ ስድስት ጊዜ ጠምቀና ሀያ ስድስት ሀያ ስድስት ጊዜ ጠምቀናቸው ወይ ብሎ ሲወጣባችሁ አይነጥናችሁ ገፈንት ጊዜ የዛን ተመልሰሽ ወደ ዱባይ ሽተመጫች ዱባይ ደግሞ የሰው ልጅ ሰው የሚሆንበት አይደለም እንዴ የምትለምኑበት ነው ዱባይ ኮ ነው የኛን ሀገር የያዘው የምን አባቱ ታፕ ታፕ ነው? ወጣብለሽ አንዱን አረብ ገለሻት መጭም። እንዴ ገለሽ ስልሽ ሽኪሱን ነው ገለሻት መጭም። ምንድን ነው እንደዚህ፣ ቆንጆ እና ይዛችሁ ገልበጥ ገልበጥ ከሳ ከሳ ፉን ቁርቲ አብደሽ ጭንቅላትሽ ተለያይቶ። አባት ባሌ ደግሞ አይደለም ትላላችሁ። የልጆች አባት እንዳሁ ከምትቃዥባቸው የአበሻ ወንድ ላይ ጠርቀም ማር ጠርቀም መጣሽልኝ የኔ ቆንጆ፣ እኔ ፎቶሽን ታው እንደምወደው ታውቂያለሽ። በፎቶሽ ነው የማስታውስሽ እንዴ? እና